ዛሬ ደግሞ እንግዲህ በሌላ ቪዲዮ ፍቅርዬ ሳትኖር ለመጀመሪያ ጊዜ ሰሰቅ። ስለዚህ ፎዋድ እና ቡርካ አረብ ቡርካ ግን ሙድ ሲዝ እኔ ፈታ ነው የሚያደርገኝ። ማራዩን ልቤ ፍረስ ነው የሚለው ይህ ህጻን እንቆንጥጠው እንዲ ያላሉ ለማንኛውም ማለት ነው ዛሬ የነ ፏድ ቪዲዮ በጣም ነው ያሳቀኝ። ምክንያቱም በቃ ፈታ ነው የሚያረገው እና የምር ሄዱበት ረብስ በአምስሰሮ ስራ ግን በጣም ደስ እያለኝ ነው የምር። የትም በተለይ ዛሬው በቃ ድክም እስከሚላ ነው የሳኩት ማለት ነው። እንግዲህ ወንዶቹ በፍቅርዬ ጉዳይ ስንት ወንድ መሰላችሁ የተደረደረ። ቡርካ፣ ፏድ ስድስት ወንድ ሊጋደል ትንሽ ነበር የቀረው ማለት ነው። አምስት አምስት ወንዶች በአንዲት ሴት፣ በስማም፣ ወይ ጉድ፣ ወይ ፍቅር የኔንቁ፣ ይህን ያክል ሁሉም ወንዶች ይፈልጉሻል ማለት ነው። እና እንግዲህ ከአዲሱ የመጣው ልጅ ለፍቅር የጋርድ ቀጥሮላታል ማለት ነው። ቡርካና ፏድ አጠገባ ድርሽ እንዳይሉ። እኔ የምላችሁ ቡሩክና ፏድ ግን ማለት ነው እንደዛ ተገነጫጭላችሁ ተገነጫጭላችሁ እንዲ በቪዲዮ ሳታረጉ ከካሜራ ጀርባ ታረቃችሁ። እንዲ ቡርካ ማለት ነው እንዲ ጡጦውን ረስተው ነው የታረቀው። አቤት አቤት አቤት ወደ አልችለው ብሎ አለኝ የቡርካን ቀልድ ማለት ነው። አልችለው ስላለ ነው ዝም ብሎ የታረቀው እንዴ፣ ጡጦ እየሰጠው ምን እያለው ሙድ እያያዘበት ይሄ ቡርክ የሚባለው ልጅ ማለት ነው። በጣም ነው ዘና የሚያደርገው፣ በጣም ነው ሙድ የሚይዘው። እና መጨረሻ ላይ ብሩን ቀምተ ማለት ነው እንቆንጥጠው ሕጻንነቱ ገብቷቸዋል እና ያው ልጁ ሕጻን ነው። በእርግጥ ግን ሲናገር ማለት ነው ድምፁን ጉረ እናደርጉ አቤት ተወና ላይ ለመግባት የሚያደርገው ጥረት ጎበዝ ጎበዝ። ግን አዲስ ጀማሪ ነው እየሰራ ነው። በደንብ ነው የሚሰራ። ያ ጀማሪ አይመስልም ታውቃላችሁ። የለመደ ነው የሚመስለው። ያ ሕጻን ስለሆነ ድምፁ እንዳይቀጥም ብሎት ነው መስል ጉርሩም ቆርጠው ሊጥሉት ነው። ዛሬ ማርያም እንዴት እንደዛቁ እና ለማንኛው ይመቻችሁ። ሄዱበት በጣም ነው ደስ ያለኝ የዛሬው ቪዲዮ እና እንግዲህ፣ አንዲት ሴት ስንት ወንዶች እንደሚፈልጓት እና ፍቅርዬ እንግዲህ ጋርድ ተቀጥሮላታል። ከዚህ በኋላ ቡርካም ሆነ ፈዋድ እየተሽለጠለጣችሁ ቤቷ መሄድ የለም። ምክንያቱም ጋርድ እንግዲህ እንደዚህ ጡንቻቸው ያፈረጠመ፣ ደረታቸው የተወጣጠረ ጋርድ ተቀጥሮላታል ማለት ነው። ስለዚህ ትምህርቷን እስከምትጨርስ ማንም ሰው አይነካትም። ኦ ኦ እንደዛ አይነት ባል ይስጣችሁ በእውነት እና የኔ ልዕልት እንኳን ጋርድ ተቀጠረልሽ ሆኔ ቆንጆ እኔማ እንቅልፍ አጣው። ምን አደረጓት? ምን ሆነች? ብቻዋን በዛ በጎቹ ይንጫጩባታ ለሩታ ልታገባ ነው ብለው እንደዚህ እንደዚህ እንደዚህ እያሉ ጭንቅላቷን እያዞሩት ነው። በዛ ደግሞ ቡርካና ፈዋድ ጭንቅላቷን እያዞሩ በዛ ፈቲ። ስለዚህ እች ልጅ ጋርድ ያስፈልጋት ነበር። እና እንግዲህ እንደዚህ አይነት አሳቢ ባል ይሰጣችሁ። ለማንኛውም ፈታ ዘናና ያደረጋችሁኝ እኔ እኔም ብላችሁ ሁለት ደቂቃ አወራው ስለ እንትና ላወራ ነበረ ስለ ኤፋ ኤፋ ሌላ ትንሹ አብርሽ ሆኖልናል ጋይስ። እንዴ ኤፍሬም የአብርሽ ወንድም ምንድን ነው ሴቱን እንደዚህ የምታተራምሰው? ሴቶቹ ደግሞ ምን አለው ልክ እንደ አብርሽ አብርሽን አፈቀርን እያሉ የሚመጡ ሴቶች በዝተው ነበር አንድ ሰሞን ና አሁንም በዙ። ኤደን አፈቀርኩ ብላ አልቅሳ አልቅሳ ስትሄድልን ደግሞ ሌላ ተንከሴ ስተተካችብንና ዛሬ ቤዛ ብድ ነው ያለችው። በእውነት ኤፍሬም ደሞ ማለት ነው እንዴ ድርቅ ያልክ እንጨት ማለት ነው አንተ። ያጠፋውን ጥፋት በራስ ሸፍን ምን አረግኩ እያለ ደሞ ይከራከራል። ትናንት ራቅ ፈይዝ ፊቷን ስጠራርግላት አልነበረም እንዴ? እና ቤዛ እንደዚህ ተናዳ እሱ ይገለፍጣል። እና ኤፍሬም በጣም ይደብርባል። እውነት ለመናገር ባለፈ ተለምኖ ተለምኖ እንደው፣ በነገራችን ላይ እንደ ቤዛ ያለ ሴት ማለት ነው እግረስ ቃ ብትሄድ አታገኝም። በእርግጥ ይወዳታል፣ ግን ደግሞ አንዳንዴ ሬስፔክት አያድርጋትም፣ አይረዳትም። ገብቷችኋላ ኋላ እራሱ ያጠፋውን ጥፋ ሁሉ ወደ እሷ ይሸፍናል። እሷ ስለምትወድህ በቃ መናገር ስለማትችል ሁሉን ነገር አይታይታ መጨረሻ ላይ ስለምትናገር እሱ ደግሞ በቃ የሆነ በጣም የመፈለግ ስሜት አደረበት። እኔ የሚግራ የሚገባኝ ነገር ሴቶቹ ሴቶቹ ናቸው የምታናድዱ። እንዴት ሰው ከሴት ጋር ሆኖ አፈቀርኩ ብሎ ይኬዳል? እንዲ እንዲ አሁን ያችን የመሰለች ሞቀቀላ ማለት ነው ሞዴል የሆነች ልጅ አሁን ኤፋ ጋ ዚጅ ላንፎ ጋ አፈቀርኩ እያለች መለጣጠፍ አለባት። እንደ ወደፊት ለምታገበው ለምታገበው ባለስ እንደ ክብር የላችሁም። እንደው ለምታገቡት ባለ ወደፊታችሁ እንደ ክብራችሁን ጥላችሁ እንደ ዝምብላችሁ ስትሄዱ አይደብራችሁ በሞትኩ ሰጥቶ እስማ እኔ የፈለገ ማለት ነው ብር ባገኝ ማለት ነው ክብሬን እንደዚህ አልጥላትም። እንዴ አፈቀርኩ ብላ ተለጠፈ። ቤዛ አበደች ወይ የሆነቷ ና ያበደች አቃጠሏት። ኮ እነዚህ ሴቶች እየመጡ እየተለጠፉ፣ ኤፋ ደግሞ በቃ ይሄ ነገር አይነፋም። በቀይር አበቅርጉ አበቅርጉ በጉሉ እየተከተሉ ደግሞ እሱን ማለት ነው። አይደብራችሁም እንዴ? ቤዛ ነው የሚወዳት። እናንተ ምን ሆናችሁ ነው? እና ቤዚዬን ካጣ ደግሞ መቼም እንደ ቤዛ አይነት ሴት አታገኝም። በቃ ቤዛ ማለት ነው፣ እርጋታዋ ምኑ አዩኝ ዩኛ ትልም አትቅለበልም። የምሬ ነው። በስነ ስርአት ክብሯን ጠብቃ ተጠይቃ ምናምን ነው ጠይቃ፣ አይደለም በነገራችን ላይ ና ቤዝዬ እንቁ የኔ ምርጥ ማለት ነው። አሁን ኢፋ ጣል ካደርጋት አንዱ ነው ገና ከመለያየታቸው አንዱ ነው የሚነጥቅ ታያለህ ማለት ነው። ኤፍሬም እየ እየየ እንዳትልብን መጠቅ ለማንኛውም አምስት ደቂቃ ካወሮ በኋላ ሰላም እላችኋለሁ። ምንም ማድረግ አይቻልም። የወሬ ጥማት አዙሮ ሊደፋኝ ስለሆነ እንድትረዱኝ ይፈልጋለሁ። ያው የንፏድን ቪዲዮ አይቼ ልቤ ፍርስ እስከሚል ድረስ ስቄ ስቄ ስቄ ነው የመጣሁት። አቤት አቤት አቤት አቤት አላገጡበት እኮ እናንተ በተለይ መጨረሻ ብሩንቁ ቀ ያስቀምጠውን ቆንጥጠው ሲሉ እኔማ በስመ አብ። እናላችሁ እንዴት ናችሁ? በማርያም ደና ናችሁ? አሎን እግዚአብሔር መስገን በጣም ደህና ነኝ። ክብሩ ይስፋ አለሁላችሁ። እናንተም ደና እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም ባዲስ ቪዲዮ ሰዎች ያልኩላችሁ እንግዲህ ዞር ዞር ስል እንፏድ ወንዶች ተሰብስበው ድብድብ ገጥሞ አገኘዋቸው ማለት ነው። እየተከሳከሱ ጡንቻ ያላቸው ወንዶች ምናምን ምናምን የፍቅር የእንቡጥ አበባ ይሄ እንቡጥ የሆነ ልጅ ደግሞ መሀል ላይ ገብቶ ያዙ ይልቀቁኝ እያለ ምንድን ነው ምንድን ነው ነገሩ ብዬ ገባ ላለው ሳ እንዴ፣ በፍቅር ነው የሁሉ ወንድ የሚተራመሰው። ኦ ማይ ጋድ ልጁማ በደንብ ሲያወራ እኔማ ድምፁንም መስማት ፈለግኩኝ። ና ስገባ ድምፁን ለማጉርነን ጉሮሮን እየጠራረገ ኦላላልኩና ላላልኩና አረፋልኩና ስሰማ ፏድና ቦርካ ደግሞ ተካክፎላቸዋል። ታርቀው ሰላም ምናምን ኩነን እንዴት ተረሳ ታርቀው ምናምን ፒስ ነው። በመታረቃቸው ግን በጣም ደስ ብሎኛል። በጣም ነው የሚያምሩት ብሩክና ፏድ ማለት ነው ወንድም ና ወንድም ነው የሚመስሉት እንጂ የሆነ የተለያየናት የወለዳቸው አይመስሉም። ና በጣም ነው የምታምሩት፣ አትጣሉ። ታምራላችሁ ማለት ነው። ስለዚህ እነ ፍቅር አሁን ድራማውን በደንብ ጀምረታል ማለት ነው። በግሩፕ አያችሁ፣ ልክ እንደ አብረሽና እንደ ሩታ እነሱን በግሩፕ መስራት ጀምሮ አንዳንድ አብረሽ እኮ ብልጥ ነው። አይሽ አስተምሯታል። ፍቅርን ከአብረሽ መጠጋቷ ጠቅማታል። ገብቷችሁ? አላ ፍቅር እኮ ይህን ሙያ ለመቅሰም ነው የመጣችሁ እንጂ ልታገበው ነው ምናምን እያላችሁ ብዙዎቻችሁ ያዙ ልቀቁኝ ስትሉ ነበር። ከአብረሽ ጋር መስራቷ አንደኛ ልምድ አገኘችበት፣ ሁለተኛ ነገር ጥሩ የስራ እድል ነው የከፈተላት ማለት እና እንግዲህ ካብረሽ ጋር ከጀመረች ጀምሮ እስከ ዛሬ አሪፍ አሪፍ ቪዲዮ እየሰራች ነው። እሷም ፏድም፣ ያኔ ወደ ቤተሰብ ለሄድ ነው ስራ አጥቻለሁ ምናምን እያለ ነበረ። ከዛ ግን አንድ ቪዲዮ እንደሰራ ከዛ በኋላ ይኸው ፏድም እየሰራ ነው፣ ቡርካም እየሰራ ነው፣ ሁሉም እየሰሩ ነው። እና አብረሽ ጋር መስራቷ ፍቅር በጣም ጠቅሟታል። በነገራችን ላይ እና እነ ፍቅር ድራማ እየሰሩ ስለሆነ በጣም ደስ ይላል። ደግሞ ድራማቸው ደስ የሚለኝ ፓርት ምሎ ታውቃላችሁ፣ ሴትን ክብር አለ ለሴት ልጅ ክብር ይሰጣሉ። ገባቸዋል። ሴት እንደዚህ አታለቃቀስም ክብሯን አትጠልም አትለዋመጥም። ወንድ ሴት ኮራ ምናምን ብላ በብዙ ወንዶች ስትፈለግ ምናምን ነው የሚያሳየው። የሚሰሩ ድራማ ማለት ነው። ና ቀጥሉበት ቀጥሉበት፣ እኔ ምችት ብሎኛል የምትሰሩ ድራማ በነገራችን ላይ። ሰሞኑን ማለት ነውና ዛሬ ፍቅር ስለሌለች ቅር ቢለኝም፣ እንዳልኳችሁ ፍቅር ትምህርት ላይ ናት፣ እያነበበች እያጠናች ነው። እዚህ ጋር ከሰክስ ጋር መምጣት አትፈልግም። ስለዚህ ትምህርቷን ትኩረት እያደረገች ስለሆነ እንግዲህ ነገ ደግሞ በእሷ ቤት ይመጣሉ፣ ወይም በቡርካ ቤት ሰው ፍቅር ስለሌለች ቅር ቢለኝም ግን ሁለቱ ጎረምሶች ድክም እስከሚለኝ በሳቅ ጨርሰውኛል ማለት ነው። እንግዲህ ቡርካም ከዚህ ባይሌ በጣም ደስ ይለኛል። ሁሉ ያብሮ ቪዲዮ ቢሰሩ በጣም ያምራሉ። እዘና ነው የሚያደርጉኝ። እና ደግሞ ፍቅር ብትኖር በተለይ እዚህ ሳክስ ላይ ኦ ማይ ጋድ እንዴት እንደምስቅ ነበረ። ዞሮ ዞሮ በጣም ይመቻችሁ። ቀጥሉበት፣ ድራማችሁ በጣም ደስ ይላል። አዎ ልላችሁ ፈልጋለሁ። ባይ ባይ። ወዳችኋለሁ እኔ ውዶች።